ትግሉን በአባይ ማዶ በእንጦጦ ተራራ ስር ያድርግ እየተባለ ነው። ትንታኔውን ታዳምጡታላችሁ። አማራ አሁንም በእንቢተኝነቱ ቀጥሏል። ውጊያዎች ተጠናክረው ቀጥለዋል። የድል መረጃዎችን እናደርሳችኋለን። የትግራይ ኃይሎች ተቃርኖ እንደተባባሰ ቀጥሏል። ሰብዓዊ መብት ማስጠንቀቂያ ሰጥቷል። ዝርዝሩን ይዘን መተናል። በመቄዶንያ አሳዛኝ የእሳት አደጋ ተከስቷል። መረጃውን ይዘነዋል።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 አማራ የጀመረው የህልውና ትግል በበቂ ምክንያቶች ውስጥ የመጣና አሳማኝ መነሻዎች ያሉት እንደሆነ ይነሳል። ትግሉ በይፋ ከመጀመሩ አስቀድሞ የነበሩ ሁኔታዎች ከጅማሮ በኋላ በተመዘገቡ ድሎች ላይ ትልቅ ድርሻ ያለው መሆኑ ታይቷል። ምንም እንኳን አማራ ጠላቶች ተደራጅተው ለማጥፋት ሲመጡበት ተገፍቶ የጀመረው ውጊያ ቢሆንም ቀድሞውንም ለጦርነት የሚያበቃ በደል የነበረበት መሆኑ ከህልውና ትግሉ ጋር እንዳይጣረስ አድርጎታል። ጠላቶቹ በደሉን የሚያወ ወራረድበት ጊዜ ቀርቶ አዳዲስ በደሎች እንዳይደርሱበት ለመመከት እንኳን የሚሆን እድል ላለመስጠት ቢጥሩም ሊሳካላቸው ግን አልቻለም። አማራነት ከትዕግስቱ ጥግ ማግስት ምን መፍጠር እንደሚችል በየአውደ ውጊያ ገጥሞ ባስመዘገበው ድል በተግባር አሳይቷል። ይህንን ውጊያ ከአማራ ግዛቶች አልወጣም በሚል ለሚያጣጥሉ ጠላቶች ወይም ብዥታ ለሚፈጠርባቸው ወዳጆች ሐቁን እንዲረዱ ማድረግ ተገቢ ነው። የትግሉን ስኬታማነት ጦርነቱን ከግዛት በማ ለማውጣት ባለመውጣት ለመመዘን መሞከር ግን ልክ አይደለም። የሚደረገው ትንቅንቅ በአይነቱም በባህሪውም የተለየና አንድ ህዝብ ከብዙ የውጭና የውስጥ ጠላቶች ጋር የሚያደርገው መሆኑን መረዳት ይገባል። ዋነኛው ምሰሶ የሆነው ወታደራዊ ትግሉ በመሆኑ ከዚህ አንጻር የመጡ ድሎች የሚታዩበት መነጽር ተተንትነው መታየት ይኖርባቸዋል። የአማራ ህዝብ የገጠመው የተደራጀ ስምሪትና ሎጂስቲክስ ከተሰጠው ወራሪ ሰራዊት ጋር በመሆኑ ስኬቱ አባይ አባይን በመሻገር እና ባለመሻገር እንጦጦን ተራራን የውጊያው አውድማ በማድረግ እና ባለማድረግ የሚመዘን መሆን የለበትም። የህዝቡ ትግል ከነበረበት እዚህም ወጥቶ ሲጀመር የነበረው ወታደራዊ ቁመናና አሁን ያለበትን ሁኔታ ማነጻጸር ጥሩ እይታ እንደሚፈጠር ይታመናል። ወታደራዊ ትግሉ የመጀመሪያ ተደርጎ የሚወሰደው አማራ የሚመካበትና የሚኮራበት ቡድን የመሰረተበት መሆኑ ነው። እውነተኛ የህዝቡ ተቆርቋሪ መዋቅር አግኝቶ የማያውቀው አማራ ከዚህ አዙሪት ወጥቶ ትልቅ ተቋም ያደራጀበት መሆኑ እንደ ትልቅ ስኬት ይወሰዳል። ይህ ወታደራዊ ተቋም በአፍሪካ ቀዳሚ ጦር የነበረውን አገዛዝ ከመገዳደር ተሻግሮ ማንበርከክ የቻለ ሆኖ በመገንባቱ ሌላኛው ግዙፍ ስኬት ነው። የብልጽግናው ፋሽስታዊ አገዛዝ ሙሉ የጸጥታና የደህንነት ኃይሉን በአማራ ክልል ሲያሰማራ የነበረው እብሪትና አቅም በደረሰበት ያልተጠበቀ ምት ተንኮታክቶ መውደቁ በኩራት የሚነገር ጀብድ ነው። አማራ ህዝብ ባለፉት ዓመታት የደረሰበት ገደቤለሽ በደሎች ሁሉ በመንግስታዊ መዋቅሩ የሚታቀዱና የሚፈጸሙ መሆናቸው ይታወቃል። ከእነዚህ ተቋሞች ደግሞ በኃይልና በስትራቴጂ የመንግስትን የጥፋት መንገድ በመተግበር የመከላከያ ሰራዊቱ ቀዳሚው ነው። ይህ ተቋም ከሀገር ምልክትነቱ ወርዶ በማይመለከቱት ጉዳዮች ውስጥ ገብቶ ሲርመጠመጥ በመገኘቱ በደሉን የሚክስ ሽንፈት ደርሶበታል። አማራ በታሪኩ ባደረጋቸው ትግሎች ሁሉ በደማቁ ከሚጠ ቀሱ ገድሎች ውስጥም ባለፈው አንድ አመት በአገዛዙ ጦር ላይ የወሰደው የበላይነት አንዱ ነው። ከአማራ ክልል ውጭ ሀገሩን ሀገሬ ብለው ጫካ በረሃውን አቅንተው ማህበራዊ ህይወት መስርተው የሚኖሩ አማራዎችን ሲገድል የኖረው የአገዛዙ ዙፋን ጠባቂ ጦር ያጠፋው ህይወት፣ ያፈሰሰው ደም፣ የዘረፈውን ንብረት፣ ያፈናቀለው ህዝብ አልበቃው ብሎ ስንቅና ትጥቁን ይዞ አማራን ሲወር የነበረውን በበርካታ መቶ ሺዎች የሚቆጠር ኃይል ማውደም የቻለ ትግል መካሄዱ መዘንጋት የለበትም። በየአውደ ውጊያ እየታፈሰ የገባ ጦር ከፋኖ አፈሙዝ የሚያመልጥበት እድል አልነበረውም። ሊገድል መጥቶ እየተገደለ የአማራ ህዝብ ለአስከሬው ባለው ክብር የተነሳ የተቀበረው በመቶ ሺዎች የሚቆጠር ሰራዊት ነው። አሁንም ድረስ በየህክምና ተቋማት በሞትና በህይወት መካከል የሆኑ እጅና እግራቸው የተቆረጠ፣ አይናቸው የጠፋ፣ ጆሮቸውን ያጡ፣ አእምሯቸውን የማይቆጣጠሩ የመከላከያ አባላት በብዙ ሺዎች የሚቆጠሩ እንደሆኑ ይነገራል። የግፍ ወረራቸው በሚገባ እንደከፈላቸው ያረጋገጠ ድል ተመዝግቧል። ፋኖ ወታደራዊ አደረጃጀቱ ፖለቲካዊ ማዕረግ ሲደረደርለት ከከረመው የብልጽግና ጄኔራልና ኮሎኔል የሚበልጡ መሪዎች የተፈጠሩበት እንደሆነ ታይቷል። በአፍሪካ በጣት ከሚቆጠሩ ፊልድ ማርሻሎች አንዱ በሆነው ብርሃኑ ጁላ የሚመራው የብልጽግና ጦር የአማራን ጀግኖች የውጊያ ጥበብ መቋቋም እንዳልቻለ በየጦር ግንባሮች የተረጋገጠ ነው። የጉልምስና ዘመንን ያህል በሰራዊት ቤት ያሳለፉት የአገዛዙ ጀኔራሎች እነ አበባው ታደሰ፣ ይልማ መርዳሳ፣ ሹማብደታና ሌሎችም የሚመሩት ጦር የአማራን የነጻነት አርበኞች የውጊያ ስትራቴጂ የሚያሸንፉበትን እድል አተዋል። የአማራ ህዝብ በደረሰበት ግፍ ውስጥ ቀዳሚውን ድርሻ የሚወስደው ባለደሙ የበአዴን ብልጽግና መዋቅር ከሰሞነኛ ድሎች ጋር በተያያዘ ከፍተኛ ተስፋ መቁረጥ ውስጥ ገብቷል ነው የተባለው። የአማራ ብልጽግና ከፍተኛ አመራሮች የግል ጥበቃዎቻቸውን እንኳን ማመን የማይችሉበት ደረጃ ላይ እንደሚገኙ ታውቋል። በዞን በወረዳና በቀበሌ ስር ያለው የታችኛው መዋቅር እንደከዳና ከፋኖ ጋር እንደወገነ ቀድሞ ለአለቃው አብይ አህመድ ያሳወቀው የአረጋ ከበደ ካድሬ ከሰሞኑ ባህር ዳር ከተማ ውስጥ በተወሰዱ እርምጃዎች የከፋ ፍርሃት ውስጥ መግባቱ ተነግሯል። ከተማዋ ውስጥ የሚወሰዱ እርምጃዎችን እንዲያስቆሙ ይህ የማይሆን ከሆነ ራሳቸው ላይ የመከላከያ እርምጃ እንደሚወሰድባቸው ለከተማዋ የብልጽግና ካድሪዎች ማስጠንቀቂያ ተሰጥቷል። ጎሹን ዳላማው የተባለው የከተማዋ ከንቲባ የጸጥታ ስራው ከአቅሜ በላይ ነው ብሎ ማመልከቱ ታውቋል። በፋኖ በተወሰደበት እርምጃ የተመናመነውና ባንዳ ሆኖ በመሰለፉ በቤተሰቡ በኩል በሚደርስበት መገለል አንገቱን የደፋው ሚሊሻና ፖሊስም የመዋጋት አቅምና ወኔ የሌለው መሆኑ ተገምግሟል። የከተማዋ አስተዳደሩ ለብአዴን ብልጽግና ያግዛሉ በሚል የቀበሌ ቤት የተሰጣቸው የጸጥታ አካላትም ከድተውናል ሲል በምሬት ተናግሯል ነው የተባለው። በደሳለኝ ጣሰው የሚመራው የክልሉ የጸጥታ መዋቅር የፋኖን ብርቱ ክንድ መቋቋም የማይችልና ከጀግኖቹ ፊት የማይቆም መሆኑ በተደጋጋሚ ታይቷል። አብዛኛውም ብልጽግናን እየከዳ እውነተኛውን ህዝባዊ ትግል እየተቀላቀለ ነው። የፖለቲካ መዋቅሩን ፈርሶ ሚና አልባና ከብርሃኑ ጁላ ጦር ጋር ሲሹለከለክ የሚውል ከተደረገ ዓመት አልፎታል። ውጊያዎች አሁንም የቀጠሉ ሲሆን የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በእናርጅ እናውጋ ወረዳ ሳፈቅዳ ቀበሌ እሁድ መጋቢት ሰባት ከሌሊቱ 10 ሰዓት እስከ 11 ሰዓት በመንግስት ወታደራዊ ካምፕ ላይ ሰርጎ በመግባት በተፈጸመ የቦምብ ጥቃት እንዲሁም ምሽግ ለመስበር በተደረገው እልህ አስጨራሽ ውጊያ 12 ሚኒሻና አድማ ብተና እርምጃ ተወስዶበታል። በርካታ አባላትም ከባድ ርቁስለኛ መሆናቸው ተረጋግጧል። በእናርጅናው ጋር የሚገኘው ሶማ ብርጌድ መጋቢት 7 ቀን 2017 ዓ ም ባደረገው ውጊያ ሁለት ቴክሰስ ሁለት አብራራው አንድ ኮሪያ ክላሽ መማረክ ችሏል። በዚህ ውጊያ ጫን ያለው ሻለቃ እና የብርጌዱ ተወርዋሪ ኃይል ተሳትፈዋል። ከማለዳው 12 ሰዓት አካባቢ በወልዲያ ዙሪያ የጀመረው ከፍተኛ የመድፍ ድብደባም እንደቀጠለ ነው። የመንግስት ጥምር ታጣቂ ኃይል በወልዲያ ሼህ መሐመድ ሁሴን አሊ አላህ ሙዲ ስቴዲየምና ተጨማሪ ሌላ ቦታ ላይ ባጠመደው መድፍ ነው በወልዲያ ዙሪያ በጉባላፍቶና በሀብሩ ወረዳ ገጠራማ አካባቢዎች ድብደባ ነው እየፈጸመ ያለው። እስካሁን ከ30 በላይ የመድፍ ቅን ቡላ የተተኮሰ ሲሆን ያልተጠናና ተከታታይነት ያለው ከመሆኑ ጋር ተያይዞ እንዲሁም ከዚህ በፊት ከሚፈጽማቸው የዘፈቀደ ድብደባዎች በመነሳት መገመት እንደሚቻለው በርካታ ንጹሃን ላይ ከፍተኛ ጉዳት ሳያደርስ እንዳልቀረ ነው። በተመሳሳይ በወልዲያ በቅርብ ርቀት በምትገኘው ስታይሽ ከተማ እኩለ ሌሊት ጀምሮ ከባድ ውጊያ መካሄዱ ተነግሯል። በዚህ ውጊያ የጋዞ ወረዳ ሚሊሻ ጽህፈት ቤት ዘመቻ መሪውን ጨምሮ በርካታ ጸረ አማራ ኃይሎች መገደላቸውን የታወቀው በሰሜን ወሎ ዞን ጋዞ ወረዳ ከፍተኛ ቁጥር ያለው የሚ ሚሊሻና አድማ ብተና እንዲሁም ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራ ኃይል ክምችት አባላት በተባለችውና የወረዳው መቀመጫ በሆነችው እስታይሽ ከተማ ከእኩለ ሌሊት ጀምሮ እስከ ንጋት ድረስ የዘለቀ ከባድ ውጊያ መካሄዱን የከተማዋ ነዋሪዎች አረጋግጠዋል። ውጊያው የተካሄደው በከተማዋ የወረዳ አስተዳደሩ ጽህፈት ቤት በሚገኝበት አካባቢ፣ እንዲሁም የሚሊሻና አድማ ብተና አባላት ሰፍረውበት በነበረው ካምፕ ሲሆን በዚህም በርካታ ወታደሮች ሙትና ቁስለኛ መሆናቸው ተነግሯል። ከሚሊሻና አድማ ብተና አባላት በተጨማሪ በከተማዋ ሰፍሮ የነበረው ራሱ መከላከያ ሰራዊት እያለ የሚጠራው የጸረ አማራው ወታደር አመራሮች ውጊያው ከመጀመሩ ጥቂት ደቂቃዎች በፊት በከተማዋ የሚገኘውን የኢትዮጵያ ንግድ ባንክ ዘርፈው ገንዘቡን በፓትሮል ጭነው ወደ ጋሽና ከተማ መሸሻቸው ታውቋል። በተለይ በአማራ ክልል መንግስት ስር የሚተዳደሩት የሚሊሻና አድማ ብተና ኃይሎች ላይ ከፍ ከፍተኛ ጉዳት አድርሷል ነው የተባለው። ከሟቾች መካከል በወረዳው ሚሊሻ ጽህፈት ቤት ስር የሚሊሻ ዘመቻ መሪው የተገደለ ሲሆን ዛሬ ማርፈጃውን አስከሬኑ ከከተማዋ በቅርብ ርቀት ልዩ ስሟ ሻሪያ ገነት ተብላ ወደምትጠራው ትውልድ መንደሩ መወሰዱን ምንጮች ገልጸዋል። እንዲሁም የህወሓት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል። ለምሳሌ ከመቀሌ ከተማ 40 ኪሎ ሜትር ርቀት ላይ በምትገኘው አዲጉዶም ከተማ መጋቢት ሁለት ቀን 2017 ዓ ም የከተማዋን አስተዳደር ከመቆጣጠር ቁጥጥር ጋር በተያያዘ በተነሳ ግርግርና ሁከት አራት ሰዎች አካላዊ ጉዳት ስለመድረሱ እንዲሁም ከንቲባውን ጨምሮ አራት ሰዎች ለእስራት ተዳርገው ከቀናት በኋላ የተለቀቁ ስለመሆኑ ኢሰመኮ በደረሰው መረጃ መሰረት ጉዳዩን በማጣራት ላይ እንደሚገኝ አሳውቋል። በተመሳሳይ በሰሐርቲ ሳምረ ወረዳ መጋቢት 2 ቀን 2017 ዓመተ ምህረት የወረዳው የጸጥታ ኃላፊና የትግራይ ነጻነት ፓርቲ አባል የሆኑት ሌላ ግለሰብ ታስረው ከቀናት በኋላ ሊለቀቁ መቻላቸውን ኢሰመኮ ማረጋገጥ ችሏል። በተጨማሪም በመቀለና በአዲግራት ከተሞች የአስተዳዳሪዎች ለውጥ መካሄዱ ያለውን አለመግባባት በማባባስ በማህበረሰብ ውስጥ ያለውን ስጋት ጨምሮታል ነው ያለው። ይህ አለመግባባትና ውጥረት በፕሪቶሪያ የተፈረመውን የዘላቂ ተኩስ አቁምና የሰላም ስምምነት ተከትሎ በክልሉ የሰፈነውን አንጻራዊ ሰላምና መረጋጋት ወደ ኋላ ሊመልስ የሚችል እንዲሁም የፕሪቶሪያ ስምምነት በተሟላ መልኩ እንዳይፈጸም ተግዳሮት የሚፈጥርና የሰብአዊ መብቶች ጥሰቶች ስጋት የሚፈጥር ነው ተብሏል። በመሆኑም ሁሉም የሚመለከታቸው አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም የፖለቲካ ልዩነቶችን በምክክርና በመግባባት ሕግን መሰረት በማድረግ እንዲፈቱ ኢሰመኮ ጥሪ አቅርቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ፖለቲካዊ አለመግባባቶች በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ የሚያስፈልግ መሆኑን አሳስበው ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገርና ምክረ ሀሳቦችን በመስጠት የተፈጠረውን ችግር በውይይት እንዲፈታ ጥረት እንደሚያደርግ ገልጸዋል። ይህ በእንዲህ እንዳለ የህወሓት ጀነራሎች ወታደራዊ ትርኢት ማሳየታቸው አነጋጋሪ ሆኗል። ጀኔራል ምግባ ኃይሌን ጨምሮ ሌሎች በጊዜያዊ አስተዳደሩ የታገዱት የህወሀት ጀነራሎች በዛሬው ዕለት ወታደራዊ ትርኢት በአድዋ አሳይተዋል። በርካታ ኮማንዶ አስመርቀናል ብለዋል። በመንግስት በኩል ትጥቅ እንዲፈቱ አድርጊያለሁ ማለቱ የሚታወስ ነው። በሰሜን መቄዶንያ በአንድ የመዝናኛ ምሽት ናይት ክለብ የተነሳ የእሳት አደጋ በትንሹ የ51 ሰዎች ህይወት አለፈ። የሰዎች ህይወት ከማለፉን ባሻገር ከ100 በላይ ሰዎች ጉዳት ደርሶባቸዋል። ከዋና ከተማዋ ስኮፔ ምስራቅ አቅጣጫ 1 ኪሎ ሜትር ርቀት ላይ በምትገኘው ኮካኒ ከተማ ነው አደጋው የደረሰው። እስከ 1500 ሰዎች በዲኤንኬ ባንድ የሙዚቃ ድግስ ላይ እንደነበሩም ሲኤንኤን ዘግቧል። የሰሜን መቄዶንያ የአገር ውስጥ ሚኒስትር ፔንስ ስቶኮቭስኪ አደጋው በርችት መሳይ ቁስ ምክንያት ሳይከሰት አልቀረም ብለዋል። የተወሰኑ ሰዎች በቁጥጥር ስር መዋላቸውም ተነግሯል። የአገሪቱ ጠቅላይ ሚኒስትር የአደጋውን መንስኤ በማጣራቱና ጉዳቱን በመቆጣጠር ሁሉንም ኃይላችንን አንቀሳቅሰናል ብለዋል። ከባዱ ቀን ሆኖብናልም ብለዋል ጠቅላይ ሚኒስትሩ። ውድ የብላክላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ